እኔ እኮ ሳፕሪ ያደርገ ነው ብሉኬ ሲጀመር አንድ ላይ ናቸው ብዬ እየተማገጥኩ ነበረ። ያስፈልገኛል ነ ያስፈልገኛል። እንደዛ ከሆነ እንደውም ዛሬ ፏ ብሎ ነው የሚመጡት ብያለው እኮ ምንም አላልኩምዱበይ ሄድ ስናይ ቪዲዮን ዛሬ እንደዚህ ከሆነው ነው የሚመጡት ብያለው

እንትን አላልኩም እናንተ ምርት ስራ ሁን አሁን ከፍራንኩ ይሄ ስራ ይሻለናል ልጁ የጻፈው ፍራንክ ስራ ሰምታችኋል አይደለም ሚኪ የጻፈው ስራ በአይድ እስቲ መጣ ድረስ ተረጋጉ እናንተ ደግሞ ዘህ ብዙ አታውሩ ምን እንደሚያርግ ምን እንደሚያወራ ምን ይታቃላችሁ አሁ ሰሙ ዝም ብላችሁ እኮ ፍራንክ ሆነ ልን ስራ እኛ ሲመጡ ብቻ መስማት ነው ምንድን ነው ምንድን ነው ፍራንክ አይደለም ይሄ ምንም ሳይሁ ዝም ብለ ደህና ነው። አራ ሀዩ ፕራንክ እኮ አይደለም፣ ለማዳም ቅመሞች የተሰራ ነገር ነው። ተውት፣ ትምህርት ነው። የት ነው ታዲያ ለማዳም ቅመም? ገና እኮ ነው። ገና ነው ሀዩዬ፣ ገና ነው። ይሄ በውስጥ ነገር ነው

አረን ጋዋን ቸሪ ጄን ይመለስብሻለሽ፣ ትጎጃለሽ። ሀዩ ኦኬ፣ ኦኬ። ሀዩ ዛሬ ማለት ነው የኛ ቪዲዮ እያየን ዘና ማለት እኮ እኔ እኮ ገርሞኛል ቪዲዮን ሳይ ማለት በጣም ነው የሳኩት። የምር እኔ ዛሬ በጣም አንቺ ቪዲዮ ላይ ያሳቀኝ ማለት ነው አንቺ ቴሌቪዥን ላይ

ወላሂ አንድ ሳላ አንሸራሽር ነው ከመጀመሪያው ከመጨረሻ ጸጥ እያየውት። እኔ አልወድም፣ እኔ ማየት አልችልም። በጣም ነው የሚያስጠላኝ። አሳልፍ የታየሁት አልችልም። ጌታ እንደሚጫለው ምን እንደሆነ ታውቂያለሽ? እንትኑን ሳየው፣ ሃይሚ የበፊቱ ፎቶ ነው ተንብሌላው ስገባ ማስታወቂያ ስመጣልኝ ብሩኬ ያወራ ነበር። እኔ ሳላሳልፍ ማስታወቂያና ስገባ፣ አሀ ውሸት። ብሩኬ ሲያወራ ትክክለኛ ነገር ሲያወራ፣ ብሩኬ ተረጋግቶ ነው የሚያወራ፣ እንደዚህ አያወራም። የሚያውቃለሁ። ከዛ ሳላሳልፍ ምን ብል ጥሩ ነው፣ ምን ብል ጥሩ ነው። እኔ የሚጀናጅናት ልጅ አለን። እኔ ሲጀናጅናት፣ ተመቸኝ፣ ተመቸኝ ሰውነት

ፈቅሬ ያለው ብላ ሩታ ስትመጣ እዛ ቦታ መስሎኝ ነበረ። እኔ እንደውም መጀመሪያ እጠብቃታለሁ እዚህ ሆኜ ምናምን ስል ማለት ነው። እና ለከቻ ረጀም ያለሽ እዛ ነው፣ እኔ እዛ ነው መሰለኝ። ገዛ ጭክን ብዬ አላሳልፍም ዛሬ ሞቼ ነው እንጂ የምገኘው። ውሸቱን ብሩክ ነው። እንደው ምንድነው ያልኩት ያማራው ያን መጀመሪያ ሲናገር እንዳየሁት ማለት ነው፣ ፕራንክ ነው ብዬ። የመጀመሪያ ሁለት ሶስተኛ ኮመንት የእኔ ነው እንትኑ ላይ ኮመንቱ ላይ ሶስተኛ ኮመንት ሲቄ የልብ ቅርጽ ሰጥቻቸው ፕራንክ ነው ብዬ ወጣው እኮ አንድ ሴት እንደምታመጣ ገምቼ ነበር። ሲጀመር ሲያወራ ማለት ነው ፕራንክ እንደሆነ አወኩበት፣ ያስታውቃል። እርግጠኛ ምናምን እያልክ ደግሞ እርግጠኛ ነው ምንድን ነው ቦስ አለ ሲል ሀላስ፣ ፍራንክ እንደሆነ መቶ በተታወቀው አሁን ቆይ ላገናኛችሁ። አሁን ከከይልከኛ ላገናኝሽ ከሆነ ሰው ጋራ ላገናኝሻለሁ ምንድ

ይባለው እኔ የመጀመሪያ ፍራንክ ላይ እንዲህ ነበርኩኝ። ዛሬ አልተጨነቅሽም? አሁን ደህና ነኝ፣ ወላ ምንም ነገር። የሁለት ወር ጊዜ ደግሞ አንድ ቀን ምን እንዳጋጠመኝ ልንገራቸውማ፣ የሁለት ወር ጊዜ ማለት ነው አንድ ቀን ቀን ሙሉ መጠባ ውስጥ የራሴ አወራው አወር ከራሴ ጋር ማለት ነው። ከዚህ በኋላ እንዴ ነው ቢሉት እኔ ማለት ነው። ከዛ መገሪ ለመደረስ ትንሽ ሲቀር

ከዛ ዛሬ በቃ ቃል ገብቻለሁ፣ ራሴ ቃል ገብቻለሁ። ከዛ መጣውና ቁርአን ከፈትኩትና ቁርአን ስልኬ ላይ ካፈቼ ቁጥር ብዬ ያዳመጥኩ ነበር። ከዛ ማገሪብ ሲደርስ አልቻልኩም። ከዛ ማገሪብ አለፌ፣ ስልኬን ግን አልነካም። ስልኬን አልነካም፣ ምክንያቱም ከነካው ውልቱ ይገባለሁ። ከገባው ደግሞ እናሱን አያለሁ። ከዛ ገብቼ ሲያየው ጉሩኬ ዳኒ ጋር መደበደበ ነበረ። ከዛ ወጣው ስልኬን አስቀምጬ ወጣውና ኩሽና ገብቼ ወላይ ነው

ምናውቃት ደግሞ የሁለታችን ፎቶ አስቀምጠ ምን ትላለች? ብሩኬ ካለ አንተ ማናላ ታይሚ ለእኛን ሳትነግረን ምንድነው የጨከንከው? ምንድነው ጌታ ምንድነው ትላለችናናናናናቺ ሲንትራማዋ ሲንትራ ቡቡ አፍቃሪ ብዙ ናቸው። ባት የምናውቃቸው መጅኖ ነው። ብዙ ናቸው። ማንኛቸው ልባ እቺ መጨረሻ ያበደችው ጠርቤት፣ አው መጨረሻ ያበደችው እሷን እሷናት። እኔን ደግሞ ቤቴን እንትን እያደረገች ነው፣ እባካችሁ። እየዘቀዘቀች እኮ ነው እኔን እየዘቀዘቆ አላ ደግሞ ዛሬም ፎቶ

ሰጠዋቸው ሌላ ስጭኝ። አንቺ ስድስት ላይ አለሽ። አይሰጥም ወላሂ፣ ንግስቱ አይሰጥም። እኮ ነው አይሰጥም፣ እኮ ነው እንቱ ናም ናም ምን ያረግልኝ ነይይ ሰጡን በይሰጡን እዚ ባይሆን ጽፋት ነው የማይመጣብኝ እኔ ያውም እንላርከብ ኪና ጠጥቶ አንጂ ላይ እዚ ነው ያለሽ እኔ ሲቂኝ ስኩትሩም ወይ በታ ኮም ሞሽ ሞሽኮ አይኔው አሞልቷል ኮግፊት ግን ማስታተም ብሎ ነው እናታ የሆነ ተያkelijke ጠይቃቸው

እኔ አላየሁም። ፈጣሪ ይመስገን ነው አለ። እንዴት ሆናለች እዚህ ክብር